So, ይህቺ እህታችን ማህሌት ትባላለች። ዶክተር ማህሌት ገብረወልድ፣ ማህሌት ጉሽ ገብረወልድ ሰሞኑን በዚህ ሁለት ሶስት ቀን ከታሰሩት ዶክተሮች መካከል አንደኛዋ ነች። እሷን መሰረት አድርጎ ስለ ሀኪሞቹ እንቅስቃሴ፣ ስለ መንግስት እርምጃ፣ ስለ ኢትዮጵያ ህገ መንግስትና የወንጀለኛ መቅጫ ስነስርዓት ህጉ አንዳንድ የተሰሙኝ ስሜቶች ለማካፈልና የመጣሁትኝ ከዊኒፔግ በሰላም አራይቭ አድርገናል። ፒርሰን፣ ቶሮንቶ። ዊኒፔግ ጥሩ ጊዜ ነበር ያሳለፍኩትኝ። ወደ ቤት ከመሄድ በፊት ለነገ ኬዝ ለመዘጋጀት ኦፊስ ጎራ ብዬ አንድ ሁለት ሰዓት የሰራው ሰው ከሌሊቱ ከማለቆ በፊት ምሽቱ ከማለቆ በፊት ቶሮንቶ እችን አስተያየት ልስጥ ብዬ ነው። የገባሁትም ንድ ዊኒፔግ በጣም ጥሩ ጊዜ ነበር ያሳለፍ ነበር። ሀገራችን ላይ ከአርብ ጀምሮ የጋሻሊ ሪኮግኒሽን እውቅና መርሃ ግብር ነበረ። ሰባኛ ዓመት ልደቱም ብዙ ነበር ተርናውቱ በጣም ብዙ ብዙ ስቶሪዎች ሲናገሩ ነበር ሰዎች ስለ ጋሻሊ ሁሴን ሰይድ መልካም ስራዎችን በቁም ሚን ግጥም እየጠበቅን ነው። ጋሻሊ ግጥም ይገጥማል እና ቀብሬን አየሁት የሚል ግጥም ወረድ ይጀምሯል በቁሙ ሲሞት ሳይሆን ሲያልፍ ሳይሆን በቆሙ ርከት ናቸው ተደርገዋል ንድ በዛ መካከል ደግሞ የዚህ የኢትዮጵያ የሜዲካል ዶክተሮቹ የሕክምና ባለሙያዎቹ ተቃውሞ አድማ እንደቀጠለ ነው። ያልጠበቅናቸው ሰዎች ታስረዋል ንድ አንደኛዋ እቺ ዶክተር ማሕሌት ነች። የአንድ ዓመት ከስድስት ወር ከአምስት ወር አካባቢ ሕፃን ልጅ እናት ነች። ኢትዮጵያም ሶማሊላንድ ሄዳ ሰርታለች። ፓቶሎጂስት የምትባለው የሚባለው ባለሙያ ዘርፍ ነው የምትሰራው። ይሄን ለሁለት ዓመት ስራ ላይ አልነበረችም ኢትዮጵያ ውስጥ ግን፣ ኪም ለቢቢሲ ፎከስ ኦን አፍሪካ የሚለው ፕሮግራም ላይ ቃለ ምን ሰጥታ ነበረ መስለኝ። አጠቃላይ ሐኪሞች ስላሉባቸው ችግሮች አስተያየት ሰጣለች፣ ስለሚጎድሉ ነገሮች ንታቲ ሴት። ከዛ ውጭ በቀጥታ ምኑም የዚህ የተቃውሞ የአድማው ተሳትፎም የላትም። ግን ከቀርበው ተከሰው ፍርድ ቤት የተቀረቡ ሰዎች መካከል አንዷ ተጠርጥረው አክቸዋሊ ፎርማሊ ቻርጅ መደረጋቸውንም እንጃ ተጠርጥረው ከቀረቡት ውስጥ ናቸው። አንድ ግራ የሚገባኝ ነገር ስለ ኢትዮጵያ ሕግ የኢትዮጵያ ሕገ መንግስት ላይ የሚገርሙ የሚገርሙ አንቀጾች አሉ። ለምሳሌ ዘ ራይት ቱ ላይፍ ሊበርቲ ኤንድ ሴኩሪቲ የሚለው አንቀጽ አንቀጽ 17 ነጥብ አንቀጽ ሰባት ላይ ነው። በቀጥታ ከካናዳ ሕገ መንግስት የተወሰደ ይመስላል። አንቀጽ ሰባት የካናዳ ላይ ራይት ቱ ላይፍ ሊበርቲ ኤንድ ሴኩሪቲ የነፃነት የሰውነት ደህንነት እና የህይወት መብት የሚባለው በጣም ፈንዳመንታል መሰረታዊ መብቶች ናቸው። ኤንድ እሱን ይደነግጋል። አደሴም ኣ ሴም ታይም ደግሞ ሌላ አንቀጽ ላይ ኣድኣየት በነገራችን ላይ ቢረባም ባይረባም በጣም ደስ የሚል ሰነድ ነው የኢትዮጵያ ህገ መንግስት እና ስትችሉ አንብቡት ኦንላይን ገብታችሁ ጉግል አድርጋችሁ ታገኙታላችሁ። ነጋሪት ጋዜጣ 1987 አይ ብሊቭ የወጣው ሰው ቅድም ያልኳቸው ማንኛውም ሰው ሰብአዊ በመሆኑ የማይደፈር እና የማይገሰስ በህይወት የመኖር የአካል ደህንነትና የነፃነት መብት አንቀጽ 14 ነው። አክቹዋሊ 17 ያልኩት ሳስቼ ነው። 17 ስለታሰሩ ሰዎች ወይም የነፃነት መብትን የተመለከተው ነው። ንድ አንቀጽ 17 የነፃነት መብት በህግ ከተደነገገው ስርዓት ውጪ ማንኛውም ሰው ወንድም ሆነ ሴት ነፃነቷን አታጣም አያጡም አያጣም ይላል። ንድ አንቀጽ ሁለት ማንኛውም ሰው በህግ ከተደነገገው ስርዓት ውጭ ሊያዝ ክስ ሳይቀርብበት ወይም ሳይፈረድበት ሊታሰር አይችልም ይላል። ደን ከዛ ክፍል ሁለት ላይ ዲሞክራሲያዊ መብቶች የሚለው የመደራጀት መብት አንቀጽ 31 ላይ ማንኛውም ሰው ለማንኛውም አላማ ነው የሚለው፣ ለማንኛውም አላማ ኢቨን አላማውን ራሱ አይገድበውም፣ በማህበር የመደራጀት መብት አለው። እንደ ራይቱ አሶሲዬሽን የሚባለው ነው አሁን የሜዲካል ዶክተሮቹ አሶሲሽን ለምሳሌ ወይም የጤና ባለሙያዎች ማህበር እንደሚባለው። ሆኖም አግባብ ያለውን ህግ በመጣስ ወይም ህገ መንግስታዊ ስርዓቱን በህገወጥ መንገድ ለማፍረስ የተመሰረቱ ወይም የተጠቀሱትን ተግባር የሚያራምዱ ድርጅቶች የተከለከሉ ይሆናሉ። ሜዲካል ዶክተሮቹ መንግስትን ለመጣን ለማፍረስ አይደለም። ሲምፒል የጠየቁት ጥያቄ ደግሞ የጥቅማ ጥቅም የክብር ጉዳይ ነው አክቹዋሊ። እና እንደ በሰው ጥያቄ ማለት ነው፣ ለህግ ባለሙያዎች የበለጠ አስተያየት እንዲሰጡበት ነው። በኢትዮጵያ ህግ ላይ በነገራችን ላይ ብዙ እውቀት የለኝም፣ ኤክስፐርቲዙም የለኝም። ስለዚህ እንደ ህግ ባለሙያ አደለም የምናገረው፣ ስ እንደ ሌማን ነው። የተወሰነ ሳልጨረስ መስመ ትምህርት የለጣት ደወስኩት ሰው ሰዎች ነጻነት ካላቸው አላግባብ ያለመታሰር ያለመያዝ ከህግ ውጭ ን ደግሞ የመደራጀትና ሀሳባቸውን በነጻነት የመግለጽ የመቃወም፣ ኢቨን አድማም የመጥራት የስራ ማቆም አድማ የማድረግ መሰረታዊ መብት ካላቸው እኔ በጣም ግራ የሚገባኝ ብሎ የኢትዮጵያ ፍርድ ቤቶች ጋር በተለይ በጣም ግራ የሚገባኝ ነፍስ ካወቅኩበት ጊዜ ጀምሮ ላለፉት ሀያ አምስት ሰላሳ ዓመታት ሰዎች ሲታሰሩ በተደጋጋሚ አይቻለሁ ፖለቲከኞች ጋዜጠኞች ተቃዋሚዎች ቄሶች ሼኮች ፍርድ ቤት ቀርበው አንድም ቀን አንድም ቀን በተለይ በፖለቲካ ጉዳይ የሚታሰሩ እስረኞች ፍርድ ቤት ለፖሊስ የፖሊስን ጥያቄ ኖ ብሎ ያለበት ቀን ትዝ አይለኝም ፖሊስ ያቀርባቸዋል ን አስራ አራት ቀን ይጠይቃል በወንጀለኛ መቅጫ ስነ ስርዓት ህጉ መሰረኝ አንቀጽ 59 ይሰጣቸዋል። በ14 ላይሆን ይቻል ሰባት ቀን፣ ስምንት ቀን፣ አስር ቀን ከዛ ያለማመዳቸዋል። በቃ ሰዎችን ለማመዱ እና ይህንድ የፕሮፌሰር አስራት ወልደየስ ጊዜ በጣም በጣም ወደ 400 500 ታይምስ መሰለ ነው የተመላለሱት እንደ ሪማንድ የጠየቀባቸው በጣም አሁን በዚህም በማሕሌት በነ ማሕሌት ኬዝም ፖሊስ ጠየቀ ምርመራ ስልካቸው ተመርምሮ ከብሔራዊ ደህንነት መረጃ እስኪመጣልኝ በዚህ ወጥቶ በዚህ ወርዶ ሰዎችም እንዳይሸሹ ስለመፈራ ምንም የተከሰተ ነገር የለም። አድማ ጠሩ፣ ተቃውሞ ጠሩ፣ ሰው አልተገደለ፣ ሰው አልሞተ፣ ንብረት አልጠፋ፣ ሌላ ነገር አላደረጉ። በዚህ ምክንያት ለፖሊስ ተጨማሪ ቀን ዝም ብሎ ፍርድ ቤቶች በጣም ዳኞቹ ሪሊ ህጉን እያስፈጸሙ ነው? ፍራቻ ነው ወይ? ብላክሜል ተደርገው ነው ወይ? አብይ ከቤት እንደተናገረው በጉቦ በምናምን ምንም ሊገባኝም አይችለው ነገር ነው ነው? ወይስ ህጉ ጋፕ አለ፣ ክፍተት አለ ወይስ? የህግ ባለሙያዎች በዚህ ላይ አስተያየት ሰጡበት። ማለት የኢትዮጵያ ህግ ይፈቅዳል። ፖሊስ ሪማንድ ከጠየቀ በእስር ቤት እንዲቆይላቸው እስኪጨርሱ ምርመራቸውን ከጠየቀ በቃ ዝም ብሎ ሮቲን ይፈቀዳል፣ ያለ ምንም ቻሌንጅ። አንዴ አይደለም ሁለቴ አይደለም፣ በተደጋጋሚ በዚህ ኬዝ ገና መጀመሩ ነው። መቼ ግን መቼ? ያለፉትን ፓተርን ነገር ስንመለከት ፖሊሶች ጠየቁ፣ በቃ ይፈቀድላቸዋል፣ ጠየቁ፣ ይፈቀድላቸዋል። ወደዚህ ቃለም እንድስሁ ወደዚህ ዝግይት ከመግባቴ በፊት ራሱ የአቃቢ ህግ ነው የሰራ ሰው ጋር እንደዚሁ ስናውራ ነበር። እንደነገረ ከሆነ በቃ ምንም የፈለገ የምጠኛ በግላችን በተቻለ መጠን በዘኔታ በርህራ አንዳንድ ነገሮችን ለማስቀረት እንሞክር ይሆናል እንጂ ፖሊስ ከጠየቀ በቃ በፊቱ ምንም ለሰሯቸው ከተባ ለሰሯቸው ነው እንዳያወጡ በቃ። ለምሳሌ በሪሰንት በሆነ ኬዜሽ መልስ አብዲሳ እዚ ከኦሮሚያ የቁጠባ ምናም ብድር ባንክ ብር የወሰዱ ሰዎች አሉ። ለዛውን ብድር እኳ አያሳስርም ኖርማሌ፣ ወንጀልም አደለም። እሰሯቸው እና እስኪመለሱ እንዳይፈቱ ነው ያሉ መልስ በቃ ፒሬድ አለበት እንዳይፈቱ ነው ያሉ ፍርድ ቤቶች። ኖርማሊ እኮ ስራቸው ህገ መንግስታዊ ቅድም የጠቀስኩላቸው አንቀጾች አሉ። መንግስት ደግሞ በባህሪው ኦልዌስ መብት መሸርሸር፣ መቀማጥ፣ መንጠቅ፣ መከልከል የመንግስት ባህሪ ቦታ ይዘ የኢትዮጵያ ዲክቴተርሺፕ ምናምን ኤርትራ ሳይሆን ጀስት ኢቭን ካናዳም አሜሪካም መንግስት ሞር ፓወር ነው የሚፈልገው፣ ቢግ ፓወር ነው የሚፈልገው። በተቻለ መጠን ሁሉም ነገር መገደብ ነው የፍርድ ቤቶች ደግሞ ስራ የመንግስትን ፓወር ስልጣን መገደብ መቆጣጠር፣ ቼክ ማድረግ፣ መፈተሽ፣ ከባድ ማድረግ ነው ማክበድ ነው እንጂ ከመንግስት ጋር ተባብሮ ጓሄድ መንግስት መጣ ጠየቀ፣ እነዚህ ሰዎች ለመመርመር አስራ ሁለት ቀን ፈልጋለሁ ሲል፣ ኦኬ ጓሄድ ውሰዱ። ኖ ራሱ አብይ ስልጣን ሲስ ትልቁ ቃል የገባ ሁሌ የሚጠቀስለት ነገር ያደለም እንዴ ከዚህ በኋላ መርምረን ነው ምናስረው እንጂ አስረን አንመረምርም አለ። አንድ ናው እኮ መልሶ ዌይ አር ባክ ቱ ስኩዌር አለ ከ2018 በፊት ከነበረው እንደውም ከዛም በባሰ ጊዜ ሆነ። በአሁኑ ጊዜ ደግሞ የባሰው በፊት አት ሊስት ፍርድ ቤት የማይወስድን በሽብር ምናምን ይከሳሉ፣ አራት ወር እንደፈለጉ ይቀጠቅጣሉ። በት ናው እኮ ኤቨን ፍርድ ቤት ለቆ ራሱ ደግሞ ኖሮ ነው በሌላ ጉዳይ። ሌላኛው ደግሞ ኦሮሚያ ፍርድ ቤት ደግሞ ይሄዳል ወይ ገላን ምናምን አንድ ቦታ ያሻግሩታል። አንድ ኢት ኢዝ ቨሪ ሳድ። የኢትዮጵያ ሕግ ባለሙያዎች በዚህ የስነስርዓት ሕግ ጉዳይ ላይ አስተያየት ካላችሁ ስጡበት። ሰዎች እስር ቤት ሳይቆዩ መብታቸው ሳይጣስ ፖሊስ ቴክኒኩን ችሎታውን ተጠቅሞ መርምሮ ሰርቬላንስ ሞኒተሪንግ አስቀምጦ እኮ ጀስት መክሰስ ይችላል፣ ቻርጅ ላይ ማድረግ ይችላል። አስሮ እንደገና ለምርመራ እንደገና። ይሄ የኬንያ ፖሊሶች አይነት ነገር ሆነ። ውሃ ይጥሉና፣ ድስት ዱቄት የላቸውም። ወጣ ብለው የሆነ ሰው አስሮ ይመጣሉ። ያ ሰው ካሰሩት ብር ይሰጣቸዋል። ዱቄት የቦቆሎ ይገዛሉ፣ ገንፎ ይሰራሉ። ድሮ እየተባለ ይቀለል ነበር። ዝም ብሎ ባዶ ውሃ ጣጂ አሙቂ ይላል፣ ሚስቱን ሄዶ ይዞ ይመጣል። እንድ የኢትዮጵያ ፖሊሶች እንደዚህ ነው። ይሄ በጣም ትክክል አይደለም። ኤቪደንስ ፊሽ የማድረግ ፊሽንግ ኤክስፒዲሽን ይባላል። እዚህ ሀገር፣ ማስረጃ ስብሰባ ካሰሩ በኋላ ሄደን እንፈልጋለን። በጣም የሚያሳዝን ነገር ነው። ማሕሌት እንዳልኳችሁ የሕፃን ልጅ እናት ነች። ሌሎቹም ቤተሰብ ያላቸው የታወቁ ሊያመልጡ ሊጠፉ ማስረጃ ሊያጠፉ የሚችሉ ሰዎች አይደሉም። አስሮ ማንገላታት አሚን ተገቢ አይደለም። አናክሰፕተብል የሆነ ነገር ነው። ኢትዮጵያ መንግስት በራሱ ላይ እዳ ችግር እየጨመረ ነው። ሁሌ የሚሄደው ኤኖስ ተመልሻለሁ። ነገ ሐሙስ ከልዩ ጋር ከሰዓት በኋላ ፎር ፔም ላይ ላይቭ እንገባለን። የምትፈልጉ ሰዎች ተገኙ። በያላችሁበት መልካም ምሽት ይሆንላችሁ፣ መልካም ቀን ይሆንላችሁ።